ጸጋና ሰላም ይብዛላችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን፣ ዛሬ በጌታ ጸጋ መስከረም አንድ የጀመርነው ዘፍጥረት አንድ ብለን እስከ ጳጉሜ አምስት ራዕይ 22 ድረስ የሚጓዘው የመጽሐፍ ቅዱስ ንባብ ጉዟችን 64ተኛ ቀኑ ላይ ደርሷል። በ64ተኛ ቀናችን ኢያሱ ምዕራፍ 10፣ 11 ና 12 ይሆናል የምናነበው። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ኢያሱ ምዕራፍ 10 እንዲህም ሆነ፣ የኢየሩሳሌም ንጉስ አዶኒ ጼዲቅ ኢያሱ ጋይን እንደያዘ ፈጽሞም እንዳጠፋት በኢያሪኮና በንጉሷ የሚያደረገውን እንዲሁም በጋይና በንጉሷ እንዳደረገ የገባኦንም ሰዎች ከእስራኤል ጋር ሰላም እንዳደረጉ በመካከላቸውም እንደሆኑ በሰማ ጊዜ ገባኦን ከመንግስታት ከተሞች እንደ አንዲቱ ታላቅ ከተማ ስለሆነች ከጋይም ስለበለጠች ሰዎቿ ሁሉ ኃያላን ስለነበሩ እጅግ ፈራ። ስለዚህም የኢየሩሳሌም ንጉስ አዶኒ ጼዲቅ ወደ ኬብሮን ንጉስ ወደ ሆሃም ወደ የርሙት ንጉስም ወደ ፒርአም ወደ ለኪሶ ንጉስም ወደ ያፊአ ወደ አዶላም ንጉስም ወደ ዳቤር ልኮ ወደ እኔ ውጡ፣ ከኢያሱና ከእስራኤል ልጆች ጋር ሰላም አድርገዋልና ገባኦንን ለመምታት አግዙኝ አለ። አምስቱም የአሞራውያን ነገስታት፣ የኢየሩሳሌም ንጉስ፣ የኬብሮን ንጉስ፣ የየርሙት ንጉስ፣ የለኪሶ ንጉስ፣ የአዶላም ንጉስ ከሰራዊቶቻቸው ሁሉ ጋር ተሰብስበው ወጡ። ከገባኦንም ጋር ሊጋጠሙ ከበቧት። የገባኦንም ሰዎች እያሱ ወደሰፈረበት ሰፈረበት ወደ ጌልጌላ ልከው ባሪያዎችህን ለመርዳት እጅ ህዝብን አትመልስ፣ በተራራማው ሀገር የሚኖሩ የአሞራውያን ነገስታት ሁሉ ተሰብስበውብናልና ፈጥነህ ወደ እኛ ውጣ፣ አድነንም እርዳንም አሉት። ኢያሱም ከእርሱ ጋር የነበሩ ሰልፈኞች ሁሉ ጽኗንም ሀያላንም ሁሉ ከጌልጌላ ወጡ። እግዚአብሔርም ኢያሱን በእጅህ አሳልፌ ይሰጥቻቸዋለሁና አትፍራቸው፣ ከእነርሱም አንድ ሰው የሚቋቋምህ የለም አለው። ኢያሱም ከጌልጌላ ሌሊቱን ሁሉ ገስግሶ በድንገት መጣባቸው። እግዚአብሔርም በእስራኤል ፊት አስደነገጣቸው፣ በገባኦንም ታላቅ መምታት መታቸው፣ በቤት ሆሮንም አቀበት በመንገድም አሳደዳቸው እስከ አዜቃና እስከ መቄዳ ድረስ መታቸው። ከእስራኤልም ልጆች ፊት እየሸሹ በቤት ሆሮን ቁልቁለት ሲወርዱ ወደ አዜቃ እስኪደርሱ ድረስ እግዚአብሔር ከሰማይ ታላላቅ የበረዶ ድንጋይ አወረደባቸውና ሞቱ። የእስራኤል ልጆች በሰይፍ ከገደሏቸው ይልቅ በበረዶ ድንጋይ የሞቱት በለጡ። እግዚአብሔርን በእስራኤል ልጆች እጅ አሞራውያንን አሳልፎ በሰጠ ቀን ኢያሱ እግዚአብሔርን ተናገረ፣ በእስራኤልም ፊት እንዲህ አለ፦ በገባዖን ላይ ፀሐይ ትቁም፣ በኤሎንም ሸለቆ ጨረቃ ህዝቡ ጠላቶቻቸውን እስኪበ ቀሉ ድረስ ፀሐይ ቆመ፣ ጨረቃም ዘገየ። ይህስ በያሻር መጽሐፍ የተጻፈ አይደለምን? ፀሐይም ከሰማይ መካከል ዘገየ፣ አንድ ቀንም ሙሉ ያህል ለመግባት አልቸኮለም። እግዚአብሔር ለእስራኤል ይዋጋ ነበርና። እግዚአብሔር የሰውን ቃል የሰማበት እንደዚያ ያለ ቀን ከዛ በፊትም ከዚያ በኋላ አልነበረም። ኢያሱም ከእርሱም ጋር እስራኤል ሁሉ ወደ ሰፈራቸው ወደ ጌልጌላ ተመለሱ። እነዚህም አምስት ነገሥታት ሸሽተው በመቄዳ ዋሻ ተሸሸጉ። ለኢያሱም አምስቱ ነገሥታት በመቄዳ ዋሻ ተሸሽገው ተገኙ ብለው ነገሩት። ኢያሱም እንዲህ አለ፣ ወደ ዋሻው አፍ ታላላቅ ድንጋይ አንከባላችሁ ይጠብቋትም ዘንድ ሰዎችን በዚያ አኑሩ። እናንተ ግን አትዘግዩ። ጠላቶቻችሁን አባሯቸው፣ በኋላም ያሉትን ግደሉ። አምላካችሁም እግዚአብሔር በእጃችሁ አሳልፎ ሰጥቷችኋልና ወደ ከተሞቻቸው እንዳይገቡ ከልክሏቸው አለ። እስኪጠፉም ድረስ ኢያሱ ሰሩና የእስራኤል ልጆች በታላቅ መምታት መምታታቸውን በፈጸሙ ጊዜ ከእነርሱ ያመለጡት ወደ ተመሸገ ከተማ በገቡ ጊዜ ህዝቡ ሁሉ ኢያሱ ወደ ሰፈረበት ወደ መቄዳ በደህና ተመለሱ። በእስራኤል ልጆች ላይ ምላሱን ማንቀሳቀስ የደፈረ ማንም ሰው የለም። ኢያሱም የዋሻውን አፍ ክፈቱ፣ እነዚያን አምስት ነገስታት ከዋሻው ወደ እኔ አውጧቸው አለ። እንዲህም አደረጉ፣ አምስቱንም ነገስታት የኢየሩሳሌምን ንጉስ፣ የኬብሮንንም ንጉስ፣ የየርሙትንም ንጉስ፣ የለኪሶንም ንጉስ፣ የአዶላምንም ንጉስ ከዋሻው ወደ እርሱ አውጧቸው። እነዚያንም ነገስታት ወደ ኢያሱ ባወጧቸው ጊዜ ጊዜ እያሱ የእስራኤልን ሰዎች ሁሉ ጠራ። ከእርሱም ጋር የሄዱትን ሰልፈኞች አለቆች ቀረቡ። በእነዚህ ነገስታት አንገት ላይ እግራችሁን አኑሩ አላቸው። ቀረቡም፣ በአንገታቸውም ላይ እግራቸውን አኑሩ። እያሱም እግዚአብሔር በምትወጓቸው በጠላቶቻችሁ ሁሉ ላይ እንዲህ ያደርጋል ያደርጋልና፣ አትፍሩ፣ አትደንግጡ፣ ጽኑ፣ አይዟችሁ አላቸው። ከዚህም በኋላ መጥተው ገደሏቸው፣ በአምስቱም ዛፎች ላይ ሰቀሏቸው። እስከ ማታም ድረስ በዛፎቹ ተሰቅለው ቆዩ። ፀሐይም ልትገባ በቀረበች ጊዜ እያሱ አዘዘ፣ ከዛፎች ማወረዷቸው፣ ተሸሽገውም በነበሩበት ዋሻ ጣሏቸው። እስከዛሬም ድረስ በዋሻው አፍ ታላላቅ ድንጋይ ተደርጓል። በዚያም ቀን እያሱ መቄዳንን ያዛት፣ እርሷንና ንጉሷንም በሰይፍ ስለት መታ። በእርሷም ያሉትን ነፍሳት ሁሉ ፈጽሞ አጠፋቸው፣ ከእነርሱም አንዱንስ እንኳ አላስቀረም። በኢያሪኮም ንጉስ እንዳደረገ በመቄዳ ንጉስ አደረገ። ኢያሱም ከእርሱም ጋር እስራኤል ሁሉ በመቄዳ ወደ ልብና አለፉ። ልብናንም ወጉ። እግዚአብሔርም እርሷንና ንጉሷን በእስራኤል እጅ አሳልፎ ሰጠ። እርሷንም በእርሷም ያሉትን ነፍሳት ሁሉ በሰይፍ ስለት መታ። በእርሷም አንዱንስ እንኳ አላስቀረም። በኢያሪኮም ንጉሥ እንዳደረገው በልብና ንጉሥ አደረገ። ኢያሱም ከእርሱም ጋር እስራኤል ሁሉ ከልብና ወደ ለኪሶ አለፉ፣ ከበቧትም ወጓትም። እግዚአብሔርም ለኪሶን በእስራኤል እጅ አሳልፎ ሰጣት፤ በሁለተኛውም ቀን ያዟት። በልብናም እንዳደረጉት ሁሉ እርሷንም በእርሷ ያሉትን ነፍሳት ሁሉ በሰይፍ ስለት መቷቸው። በዚያን ጊዜ የጌዝር ንጉሥ ሆራም ለኪሶን ለመርዳት ወጣ። ኢያሱም አንድስ እንኳ ሳይቀር እርሱንና ሕዝቡን መታ። ኢያሱም ከእርሱም ጋር እስራኤል ሁሉ ከለኪሶ ወደ አዶላም አለፉ ከበቧትም ወጓትም በዚያን ቀን ያዟትም፣ በሰይፍም ስለት መቷት። በለኪሶም እንዳደረገው ሁሉ በእርሷም ያሉትን ነፍሳት ሁሉ በዚያን ቀን ፈጽሞ አጠፋ። ኢያሱም ከእርሱም ጋር እስራኤል ሁሉ ከአዶላም ወደ ኬብሮን ወጡ፣ ወጓትም ያዟትም፣ እርሷንም ንጉሷንም ከተሞቿንም ሁሉ በእርሷም ያሉትን ነፍሳት ሁሉ በሰይፍ ስለት መቱ። በአዶላም እንዳደረገው ሁሉ ማንንም አላስቀረም፤ እርሷንም በእርሷም ያሉትን ነፍሳት ሁሉ ፈጽሞ አጠፋ። ኢያሱም ከእርሱም ጋር እስራኤል ሁሉ ወደ ዳቤር ተመለሱ ወጓትም፣ እርሷንም ንጉሷንም ከተሞቿንም ያዙ። በሰይፍም ስለት መቷቸው በእነርሱም ውስጥ ያሉትን ነፍሳት ሁሉ ፈጽመው አጠፉ። ማንንም አላስቀረም። በኬብሮን ደግሞ በልብና እና በንጉሷ እንዳደረገው እንዲሁ በዳቤር እና በንጉሷ አደረገ። እንዲሁም እያሱ ምድሪቱን ሁሉ ተራራማውን አገር ደቡቡንም ቆላውንም ቁልቁለቱንም ነገስታቶቻቸውንም ሁሉ መታ፣ ማንንም አላስቀረም። የእስራኤል አምላክ እግዚአብሔር እንዳዘዘው ነፍስ ያለበትን ሁሉ ፈጽሞ አጠፋ። እያሱም ከቃዴስ በርኔ እስከ ጋዛ ድረስ የጎሶ ምንም ምድር ሁሉ እስከ እስከገባዖን ድረስ መታ። የእስራኤል አምላክ እግዚአብሔር ለእስራኤል ስለተዋጋላቸው ኢያሱ እነዚህን ነገሥታት ሁሉ ምድራቸውንም በአንድ ጊዜ ያዘ። ኢያሱም ከእርሱም ጋር እስራኤል ሁሉ ወደ ሰፈሩ ወደ ጌልጌላ ተመለሱ። ኢያሱ ምዕራፍ 11 እንዲህም ሆነ የአሶር ንጉስ ኢያቢስ ይህንን በሰማ ጊዜ ወደ ማዶን ንጉስ ወደ ዮባብ ወደ ሽምሮንም ንጉስ ወደ አዚፍም ንጉስ በሰሜንም በተራራማውም ሀገር ወደ ኪኔሬትም ደቡብ በአረባ በቆላውም በምዕራብም በኩል ባለ በዶር ኮረብታ በነበሩ ነገስታት በምስራቅና በምዕራብም ወዳለው ወደ ከነአናዊው ወደ አሞራዊው ወደ ኬጥያዊው ወደ ፌሪዛዊው በተራራማው አገር ወዳለው ወደ ኢያቡሳዊው ከአርሞኔምም በታች በመጽጳ ወዳለው ወደ ኤዊያዊው ላከ። እነዚሁም ከሰራዊቶቻቸው ሁሉ ከእጅግም ብዙ ፈረሰኞችና ሰረገሎች ጋር ወጡ። በባህር ዳር እንዳለ አሸዋ ብዙ ሕዝብ ነበረ። እነዚህ ነገሥታት ሁሉ ተሰብስበው እስራኤልን ለመውጋት መጥተው በማሮን ውሃ አጠገብ አንድ ሆነው ሰፍሩ። እግዚአብሔርም ኢያሱን ነገ በዚህ ጊዜ ሁሉን እንደ ሞቱ አድርጌ በእስራኤል እጅ አሳልፌ እሰጣቸዋለሁና አትፍራቸው። የፈረሶቻቸውንም ቋንጃ ትቆርጣለህ፣ ሰረገሎቻቸውንም በእሳት ታቃጥላለህ አለው። ኢያሱም ከሰልፈኞቹ ሁሉ ጋር በድንገት ወደ ማሮን ውሃ መጣባቸው፣ ወደቀባቸው። እግዚአብሔርም በእስራኤል እጅ አሳልፎ ሰጣቸው። መቷቸውም ወደ ታላቂቱ ሲዶና፣ ወደ ማሴሮን፣ በምስራቅ በኩል ወዳለው ወደ ምጽጳ ሸለቆ አሳደዷቸው፣ ማንንም ሳያስቀሩ መቷቸው። ኢያሱም እግዚአብሔር እንዳዘዘው አደረገባቸው። የፈረሶቻቸውንም ቋንጃ ተቆረጸ፣ ሰረገሎቻቸውንም በእሳት አቃጠለ። በዚያን ጊዜ ኢያሱ ተመልሶ አሶርን ያዘ፣ ንጉሷንም በሰይፍ ገደለ። አሶርም አስቀድሞ የእነዚህ መንግስታት ዋና ከተማ ነበረች። በእርሷም ያሉትን ነፍሳት ሁሉ በሰይፍ ስለትገደሉ ፈጽመው ማጠፏቸው። ስትንፋስ ያለውን አላስቀሩም አሶርንም በእሳት አቃጠላት። የእግዚአብሔርን ባሪያ ሙሴ እንዳዘዘው ኢያሱ የእነዚህን ነገስታት ከተሞች ሁሉ ነገስታቶቻቸውንም ሁሉ የያዘ በሰይፍም ስለት መታቸው ፈጽሞ ማጠፋቸው። እስራኤልም በኮረብቶች ላይ የነበሩትን ከተሞች ሁሉ አላቃጠሉም። ነገር ግን እስራኤል አሶርን ብቻ አቃጠሏት። የእስራኤል ልጆች የነዚህን ከተሞች ምርኮ ሁሉ ከብቶቹንም ለራሳቸው ዘረፉ። ሰዎቹን ሁሉ ግን እስኪጠፉ ድረስ በሰይፍ ስለት መቷቸው፣ ስትንፋስ ያለውን ሁሉ አላስቀሩም። እግዚአብሔርም ባሪያውን ሙሴን እንዳዘዘው እንዲሁ ሙሴ ኢያሱን አዞት ነበረ። ኢያሱም እንዲሁ አደረገ፤ እግዚአብሔር ሙሴን ካዘዘው ሁሉ ምንም አላስቀረም። ኢያሱም ያን ምድር ሁሉ ተራራማውን፣ ደቡቡንም ሁሉ የጎሶምንም ምድር ሁሉ ቆላውንም፣ አረባትንም የእስራኤልንም ተራራማውንና ቆላውን ያዘ እስከ ሴርም ከሚያወጣው ወና ከሆነው ተራራ ጀምሮ ከአርሞኒም ተራራ በታች በሊባኖስ ሸለቆ ውስጥ እስካለው እስከ በኦልጋድ ድረስ ነገሥታቶቻቸውንም ሁሉ ይዞ መታቸው፣ ገደላቸው። ኢያሱም ብዙ ዘመን ከነዚህ ነገሥታት ሁሉ ጋር ይዋጋ ነበረ። በገባኦን ከሚኖሩ ከኤውያውያን በቀር ከእስራኤል ልጆች ጋር እርቅ ያደረገች አንዲት ከተማ አልነበረችም። ሁሉን በሰልፍ ያዙ። እግዚአብሔር ሙሴን እንዳዘዘው ያጠፏቸው ዘንድ ሞገስንም እንዳያገኙ ፈጽመውም እንዲያጠፏቸው ከእስራኤል ጋር ይጋጠሙ ዘንድ ልባቸውን እንዲያደነድኑ ከእግዚአብሔር ዘንድ ሆነ። በዚያን ጊዜ እያሱ መጣ ከተራራማው አገር ከኬብሮን ከዳቤርም ከአናብም ከእስራኤልም ተራራማ ሁሉ ከይሁዳም ተራራማ ሁሉ የኤናቅ ልጆች ገደለ። ኢያሱም ከከተሞቻቸው ጋር ፈጽሞ አጠፋቸው። በጋዛ በጌትም፣ በአዛጦንም ጥቂቶች ቀሩ እንጂ በእስራኤል ልጆች ምድር ከኤናቅ ልጆች ማንም አልቀረም። እግዚአብሔርም ለሙሴ እንደነገረው ሁሉ ኢያሱ ምድሪቱን ሁሉ ያዘ። ኢያሱም ለእስራኤል እንደ ክፍላቸውና እንደ ነገዳቸው ርስት አድርጎ ምድሪቱን ሰጣቸው። ምድሪቱም ከሰልፍ አረፈች። ኢያሱ ምዕራፍ 12 የእስራኤል ልጆች የመቷቸው ከአርኖንም ሸለቆ ጀምሮ እስከ አርሞኒም ተራራ ድረስ በምስራቅ ያለውን አረባ ሁሉ በዮርዳኖስም ማዶ በፀሐይ መውጫ ያለውን አገራቸውን የወረሷቸው ነገስታት እነዚህ ናቸው። በሐሴቦን የተቀመጠው በአርኖንም ሸለቆ አጠገብ ካለችው ከአሮኤር ከሸለቆው መካከል ጀምሮ የገላአድን እኩሌታ እስከ ያቦቅ ወንዝ እስከ አሞን ልጆች ዳርቻ ድረስ በምስራቅም በኩል ያለውን አረባ እስከ ኬኔሬት ባህር ድረስ በቤት ሸሞት መንገድ አጠገብ እስካለው እስከ አረባ ባህር እስከ ጨው ባህር ድረስ በደቡብም በኩል ከፈስጋ ተራራ አፋፍ በታች ያለውን ምድር የገዛው የአሞራውያን ንጉሥ ሲሆን ከፋራይምም ወገን የቀረ በአስታሮትና በኤድራይ የተቀመጠው የአርሞኒምንም ተራራ ሰልካን ባሳንንም ሁሉ እስከ ጌሹራውያንና እስከ ማዕካታውያን ዳርቻ የገላአድንም እኩሌታ እስከ ሐሴቦን ንጉሥ እስከ ሴዮን ዳርቻ ድረስ የገዛው የባሳን ንጉሥ አግ የእግዚአብሔር ባሪያ ሙሴና የእስራኤል ልጆች መጥቷቸው የእግዚአብሔርን ባሪያ ሙሴ ርስት አድርጎ ለሮቤል ልጆች፣ ለጋደም ልጆች፣ ለመናሴ ነገድ እኩሌታ ምድሪቱን ሰጣቸው። በዮርዳኖስም ማዶ በምዕራብ በኩል በሊባኖስ ሸለቆ ካለችው ከበአልጋድ ወደ ሴይር እስከሚያወጣውና ወና እስከሆነው ተራራ ድረስ ኢያሱ በየክፍላቸው ርስት አድርጎ ለእስራኤል ነገድ በሰጣት ምድር በተራራማው ሀገር በቆላውም በአረባም በቁልቁለቱም በምድረበዳውም በዳውም በደቡቡም ያሉ ኬጥያውያን፣ አሞራውያን፣ ከነአናውያን፣ ፌርዛውያን ኤዊያውያን ኢያቡሳውያን የሆኑ ኢያሱና የእስራኤል ልጆች የመቷቸው የምድር ነገስታት እነዚህ ናቸው፦ የኢያሪኮ ንጉስ፣ በቤቴል አጠገብ ያለችው የጋይ ንጉስ፣ የኢየሩሳሌም ንጉስ፣ የኬብሮን ንጉስ፣ የየርሙት ንጉስ፣ የለኪሶ ንጉስ፣ የአዶላም ንጉስ፣ የጌዝር ንጉስ፣ የዳቤር ንጉስ፣ የጌድር ንጉስ፣ የሄርማ ንጉስ፣ የአራድ ንጉስ፣ የልብና ንጉስ፣ የአዶላም ንጉስ፣ የመቄዳ ንጉስ፣ የቤተል ንጉስ የታጳዋ ንጉስ፣ የኦፌር ንጉስ፣ የአፌቅ ንጉስ፣ የለሸሮን ንጉስ፣ የማዶን ንጉስ፣ የአሶር ንጉስ፣ የሺምሮን ሚሮን ንጉስ፣ የአዚፍ ንጉስ፣ የታዕናክ ንጉስ፣ የመጊዶ ንጉስ፣ የቃዴስ ንጉስ፣ በቀርሜሎስ የነበረ የዮቅንአም ንጉስ፣ በዶር ኮረብታ የነበረ የዶር ንጉስ፣ የጌልጌላ አህዛብ ንጉስ የቲርሳ ንጉስ ነገስታቱ ሁሉ 31 ናቸው። የዛሬ ንባባችን ይሄ ነበረ። ማታ 3 ሰዓት ላይ ቲክቶክ እና ቴሌግራም ላይ መታችሁ በጥልቀት የእግዚአብሔርን ቃል እንድናጠና ጋብዛችኋለሁኝ። ጸጋ ይብዛላችሁ።